ሰላም ጤና ይስጥልን የአሻም ተከታታዮች እንደምናላችሁ ለዛሬ ለተሰኙ ግንቦት 11 ቀን 2017 ዓ ም ያዝንላችሁ የአሻም የምሽት ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። እኔ የለቱ ተረኛ አሳላፊ ሙሐመድ ንጉስ አብዱ አብሬያቸው ቆይታ አደርጋለሁ። በቅድሚያም ርዕሰ ጉዳዮቹን በማስተዋወቅ እንጀምራለን። መንግስት ከምሁራን የሚቀርቡ ሀሳቦችን ለመቀበል ዝግጁ መሆን እንዳለበት ተገለጸ። በጀቶችን ተቋማት ወጪ ቆጣቢ አሰራሮችን በመከተል መጠቀም እንዳለባቸው የህዝብ ተወካዮች ምክር ቤት ገለጸ። የሜትሮሎጂ ትንበያ መረጃን ተአማኒነት ዘጠና በመቶ ጨምረናል ሲሉ የውሃና ኤነርጂ ሚኒስትሩ ሀብታሙ ኢተፋ ገለጹ። ከውጭ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ከዛሬ ጀምሮ በአሜሪካ ይፋዊ ጉብኝት እንደሚያደርጉ አስታወቁ። ተመልካቾቻችን ቀደም ሲል ያስተዋወቅናችሁ ርዕሰ ጉዳዮችን ጨምሮ የቢዝነስ እና የስፖርት ዜናዎቻችን ሰዓታቸው ጠብቀው ወደ እናንተ የሚደርሱ ይሆናል። አብራችሁን ቆዩ። መንግስት ከምሁራን የሚቀርቡ ሀሳቦችን ለመቀበል ዝግጁ መሆን እንዳለበት ተገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከተለያዩ የሀገሪቱ ክፍሎች ከተወጣጡ ምሁራን ጋር በተለያዩ ሀገራዊ ጉዳዮች ላይ የውይይት መድረክ አካሂደዋል። ፍራውል ኃይሉ ተጨማሪ በሀገሪቱ እየተፈጠሩ ያሉ አለመግባባቶችን ለመፍታት በሚል የተቋቋመው ሀገራዊ ምክክር ኮሚሽን ከትግራይ ክልል ውጭ በሁሉም የሀገሪቱ ክፍሎች የምክክርና የአጀንዳ ማሰባሰብ ሂደቱን በተሳካ ሁኔታ ማጠናቀቁ መግለጹ ይታወቃል። ይህ የሀገራዊ ምክክር ሂደት የተሳካ እንዲሆን ኮሚሽኑ ከተለያዩ ባለድርሻ አካላት ጋር በተለያዩ ጊዜያት ውይይት ማድረጉ የሚታወስ ነው። ከዚህም ባለድርሻ አካላት መካከል አንዱና ዋነኛው የሆነው የምሁሩ ማህበረሰብ ነው። ኮሚሽኑ እያካሄደ ባለው የሀገራዊ ምክክር ኮሚሽን ላይ የምሁሩ አበርክቶ ከፍ ከፍተኛ ሚና እንዳለው ገልጾ እንደ ሀገር መሰረታዊና ሀገራዊ በሆኑ ጉዳዮች ላይ አለመግባባቶች ጎልተው ከሚታዩባቸው ማህበረሰቦች አንዱ የምሁራን ማህበረሰብ ተጠቃሽ ከመሆኑ ጋር ተያይዞ ከነዚህ አካላት ጋር የውይይት መድረክ አካሂዷል። አሻም በዚህ የምሁራን መድረክ ላይ ተሳታፊዎችን አነጋግራለች። በዚህ ምሁራኑ ችግሮችን የመለየት ሳይንሳዊ መፍትሄ የመስጠትና ጥናቶችን የማካሄድ አቅም ስላላቸው ምሁራኑ በዚህ የሀገራዊ ምክክር ማሳተፍ ለምክክሩ ውጤታማነት ከፍተኛ አስተዋጽኦ መኖሩን አንስተው ነገ ግን በመንግስት አካላት ምሁራኑ የተለያዩ ሀሳቦችን በሚያቀርቡበት ወቅት የጀርባ ማጥናት፣ የማሰር እና ሌሎች ጫናዎች እንደሚደርስባቸው አንስተው በምሁሩ በኩል የሚቀርቡ ሀሳቦችን መንግስት ለመቀበል ዝግጁ ያለመሆኑ ሁኔታዎች ስላሉ ምሁራኑ ዝምታን መምረጣቸውን አንስተዋል። ትክክለኛ ሳይንሳዊ የሆኑ ነገሮችን አንስተው በሚናገሩበት ጊዜ የሆነ የጀርባ ማጥናት መፈላለግ ምክንያቱም አንድ አገር እንደ ሀገርም መንግስት እንደ መንግስትም ሕዝብ እንደ ሕዝብም ምሁር እንደ ምሁርም ዳካማ ጎንና ጠንካራ ጎናለሁ። ሁሉም ሰው ሙሉ ሆኖ አያውቅም ሙሉ ሆኖ አያውቅም። ስለዚህ በመንግስት በኩልም ቢሆን በምሁራን በኩል የሚነሱ ደካማ ጎኖችን ለመቀበልና ያንን ለመታረም ዝግጁ ካለመሆን የተነሳ ሀሳቦቹ ሲነሱ ሀሳቡ በተነሳበት ምክንያት ተከታትለው የሆነ አደጋ ማድረስ ማሰር፣ ማሳደድ እንደዚህ እንደዚህ አይነት ነገሮች ስላሉ ነው ምሁራን ዝም ያለው የመንግስት አካላት ከምሁሩ የሚፈልገው አስተያየት ጠንካራ ጎኖችን ብቻ በመሆኑ ይህ አመለካከት ልዩነትን የፈጠረ መሆኑንም አክለዋል። የሀገራዊ ምክክሩ ውጤታማ እንዲሆን ኮሚሽኑን ጨምሮ ሁሉም የማህበረሰብ ክፍሎች የራሳቸውን ኃላፊነት በመወጣት ሀገርን ከመበተንና ከመፍረስ እንዲታደጉም ምክረ ሃሳባቸውን ለአሻም ነግረዋታል። ህዝብ አለ፣ ድሀ ህዝብ አለ፣ ምስኪን ህዝብ አለ፣ በኑሮ ውድነት በተለያዩ ነገሮች የተጎዱ መልካም አስተዳደር እጥረት ያለባቸው የተሰረቁ የተዘረፉ አይን ባይን ሙስና የሚቀበሉበት አገር ነን ያለ ነው። ይህንን ችግር ሁሉ ልፈታ የሚችል አካል ባለለበት አውርቼ ምን አመጣለሁ ነው፣ አስተያየት ላለመስጠት የተቆጠበውና ግን ኢቭን ለቀረበው ጥያቄ መቶ ፐርሰንት ምላሽ ባይሰጥ እንኳን ድርሻ ድርሻውን ተቀብለው ለምሳሌ መንግስት ሰራተኛ የራሱን ድርሻ ቢቀበል፣ ምሁሩ የራሱን ድርሻ ቢቀበል፣ የንግድ ማህበራት የራሱን ድርሻ ቢቀበል፣ ሀገር ሽማግሌዎችና ሃይማኖት መሪዎች የራሳቸውን ድርሻ ተቀብሎ በቅንነት ሀገርን አንድ ለማድረግ ጥረት ቢደረግ፣ ይሄ የምክክር መድረኩም የምክክር ኮሚሽኑም አንድ ላይ ተያይዘን በቅንነት አገር ለማቆም አገርን ከመበታተን ከማጥ ኢትዮጵያ በዚህ መልክ ከቀጠለች ትጠፋለች ብዬ ነው ማስበው። ምክንያቱም ጦርነት ነው የሆነው። መደማመጥ የለም። አንዱ ሌላውን መናቅ፣ አንዱ በሌላው ላይ ንጉሱ መሆን፣ የበላይነትን ብቻ በማወጅ ወይ እከሌ ይሄን ያክል ሰርቷል ተብሎ በሚዲያ ላይ የሚወራው ብቻ ከተፈለገ ያልተሰራው ፓርት እየተንሸራተተች እንዳትወርቅ ምንድነው ማድረግ አለብን? ከዜሮ ተነስተን ምሁሩም ሌላውም ሌላውም የራሱን ድርሻ ቢቀበልና ከዜሮ ተነስተን ታርመን እያንዳንዳችን እራሳችን ማየት ብንችል ከህዝቡ ሚሆን ከተለያዩ የባለድርሻ ድርሻ አካላት የተነሱ አጀንዳዎችን በአግባቡ ተፈጻሚ የሚያደርግ ከሆነ ምክክሩ ውጤታማ ማድረግ እንደሚቻል ምሁራኑ አንስተው፣ በተለይ በተለያዩ የሀገሪቱ ክፍሎች ያሉ የግጭት አፈታቶችን በማሰባሰብና አስተሳስሮ በመጠቀም አሁን ሀገሪቱ ላይ ያሉ ግጭቶችን በመፍታት የሀገርን ሰላም ማስጠበቅ እንደሚቻልም ለአሻም ነግረዋታል። አሁን ካለው ሁኔታ ሳይ እነዚህ የተነሱ ሀሳቦች እና እነዚህ የተነሱ አጀንዳዎች የተሰጡ አጀንዳዎች ተለቅሞ ምላሽ የሚሰጥበት ሁኔታ ካለ መልካም ምላሽ ጥሩ ነገር ነው የሚጠብቀው። ነገር ግን ጥርጣሬው ደግሞ የቱ ጋር ነው ያለው? ብዙውን ጊዜ የተነሱ ሀሳቦች በተለያየ መድረክ ላይ ተወያይተናል፣ ተነጋግረናል ግን ምንም ምላሽ ሳይሰጥ በዛው የቀረበት ነገር ስላለ እንደዛ እንዳይሆን ስጋት አለኝ። ነገር ግን በተባለው መሰረት የተነሱ ሀሳቦች መንግስት ሚችለውን በሙሉ ምላሽ ሰጥቶ ህዝቡ ሚችለውን ያክል ድርሻውን ተቀብሎ ሌላው ሌላው እንደዛ ድርሻውን ድርሻውን ተቀብሎ ችግሮቹ እየተፈቱ ቢሄዱ በሳሚ ሳይ መንገድ ወይም በመንግስት ደረጃም ሳይሆን አገር በቀል የግጭት አፈታት ዘዴዎች አሉ። አገር በቀል የግጭት አፈታት ዘዴዎችን የአገር ሽማግሌዎችን ከተለያዩ ብሄሮች የተለያዩ ብሔር ከተለያዩ ጎሳ ተለቃቅመው በየሀገሩ አገር በቀል እውቀት ችግሮችን የመፍታት ዘዴውን ሼር መደራረግ ቢኖር። ሌላው አሻም ያነጋገረቻቸው ተሳታፊ ኮሚሽኑ ይህን መሰል ውይይት ማዘጋጀቱ የሚበረታታ መሆኑን አንስተው በቀሪ የኮሚሽኑ ተግባራት የምሁራን አስተዋጽኦ ምን መሆን አለበት የሚለው ላይ ውይይት ማድረጋቸውንም ተናግረዋል። ምን ምን ስራዎች ከዚህ በኋላ ይሰራሉ የሚለው ዋና መወያያችን ነበር። በተሰሩ ስራዎች ላይ ደግሞ አቺቭ የተደረጉ ነገሮችን ወይም ውጤታማ የሆኑት ነገሮች ላይ እውቅና በመስጠት ጋፕ ነው ብለው ያሏቸውን ነገሮች ምሁራን አንስተዋል። ከዚህም በተጨማሪ መጋበዛቸውን በዚህ ነገር ላይ እንጌጅ እንድናደርግ መጋበዛችን እንደ በጎ ነገር ተወስዶ ከዚህ በኋላ መምህራን አይሚን ምሁራን በአጠቃላይ ምን ሚና መጫወት አለብን፣ እንዴት እንጌጅ ማድረግ አለብን የተነሱ በዚህ ትልቅ አገራዊ ጉዳይ ላይ እኛ ሚኒማል መሆን አለበት የሚሉ ጉዳዮች ተነስተው ውይይት ተደርጎ ውጤታማ የሆነ ውጤት ያደረግንበት ቀን ነው። አሁን ላይ በሀገሪቱ እየተፈጠሩ ያሉ ችግሮችን ለመፍታት ዋነኛ መፍትሄው ሀገራዊ ምክክር መሆኑን ጠቅሰው ይህን የምሁራን ውይይት መካሄዱም የሚበረታታ መሆኑንም አንስተዋል። የተነሳበት ዓላማ ትልቅ ሀገራዊ ዓላማ በመያዝ ነው። በሀገራችን ለረዥም ጊዜ የቆዩ ቁርሾች ለተለያዩ ጊዜ የተነሱ ለግጭት ለመለያየት ለተለያየ ጊዜ ላይ ለምነሱ ችግሮች ትልቅ መፍትሄ አካል ይሆናል ተብሎ ነው። ይህም እንግዲህ በተለያዩ አጋጣሚዎች ላይ ምሁራን፣ የሀገር ሽማግሌዎች አገራዊ ኮሚሽን ወይም አገራዊ ምክክር እንድኖር ጥያቄያቸው ነበር። ይህ ጥያቄ ምላሽ አገኝቶ በዚህ ጊዜ ላይ ለዚህ ውይይት መጋበዝን እንደ ትልቅ ነገር ነው የተወሰደው። እንደ ሀገር የገጠመው ችግር ሰፊና ግዙፍ በመሆኑ ከዚህ ውስብስብ ችግር ለመውጣት ሁሉም የማህበረሰብ ክፍሎች በትብብርና በአንድነት በመስራት ውጤት ማምጣት ሲቻል መሆኑን በመድረኩ ተገልጾ፣ ችግሩን በሚመጥን መልኩ ጥረት መደረግ እንደሚገባም ተጠቁሟል። በትላንትናው እለት በቤንሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ ከተማ በደረሰ የትራፊክ አደጋ የሟቾች ቁጥር 19 መድረሱን የክልሉ መንግስት ኮሚኒኬሽን ለአሻም ገለጸ። በአደጋው ከባድ ጉዳት የደረሰባቸው ዜጎች በሕክምና ላይ መሆናቸውና የገለጸው ደግሞ ቢሮው ወደ 55 ሚሊዮን የሚገመት ንብረት ላይ ከፍተኛ ጉዳት መድረሱን አስታውቋል። በአደጋው ምክንያትም የመተከል ዞን የሶስት ቀናት የሐዘን ጊዜ ወጃ ማድረጉ ተገልጿል። አዲስ እንግዳሰ በትላንትና ሁለት ግንቦት 10 2017 ዓ.ም በቤንሻንጉል ጉሙዝ ክልል መንግስት መተከል ዞን በግልገል በለስ ከተማ በደረሰ የትራፊክ አደጋ በሰው ህይወትና በንብረት ላይ ከባድ ጉዳት መድረሱን የክልሉ መንግስት ኮሚኒኬሽን ከአሻም ጋር ባደረገው አጭር የስልክ ቆይታ ገልጾላታል። የክልሉ መንግስት ብሎም የአካባቢው ማህበረሰብ በተፈጠረው አደጋ ክፉኛ አዝኗል ሲሉ በጉዳዩ ላይ ለአሻም ማብራሪያ የሰጧት የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ መለሰ በየነ ሁኔታውን እንዲህ ያብራራሉ። ያው ክስተቱ ያው ዘግናኝ ነው። አጋጣሚ መነሻውን አማራ ክልል ቻግኒ ከተማ መነሻ ያደረገ ሎቤድ ነው፣ ከባድ መኪና ነው። አጋጣሚ ሆኖ እዛ አካባቢ ላይ ሲደርስ የፍሬም መበላሸት ችግር ገጥሞት ነው ይሄ ሁሉ ክስተት የተፈጠረው። እንግዲህ በወቅቱ ክስተቱ እንደተፈጠረ የአካባቢ ማህበረሰብ ችግሩን ለመቆጣጠር ብዙ ጥረቶች ተደርገዋል። በዛ ምክንያት ያው የዛ አካባቢ ማህበረሰብም የጸጥታ አካላትን በዛ ወቅት ላይ ርብርብ ያደርጉ አካላትን በዚህ አጋጣሚ ክልል መንግስትም አመስግነዋል። በአደጋው አስራ ዘጠኝ ሰዎች መሞታቸውን የገለጹት ኃላፊው ከፍተኛ ጉዳት የደረሰባቸው ዜጎች አሁንም በሕክምና ላይ እንደሚገኙና ከፍተኛ ቁጥር ያለው ንብረትን መውደሙን አያይዘው ተናግረዋል። መረጃዎችን እንደወጡ ተመላከተው ለማየት እንደሞከርነው አስራ ዘጠኝ ሰዎች ህይወታቸው እንዳለፈ ነው በርካታ ደግሞ ቁጥር ቁጥሩ ያላቸው እንደዚሁ ቆስሎ ሆስፒታል ላይ ህክምና እየተደረገላቸው መሆኑን ነው መረጃው የሚያመላክተው። ንብረትን በሚመለከት ወደ ሀምሳ አምስት ሚሊየን አምስት መቶ ሺህ አካባቢ በደማ የሚቀመጥ ንብረት ላይ ከፍተኛ የሆነ ጉዳት ደርሰዋል። እንግዲህ ንብረት ሲባል ሆቴሎች፣ ሬስቶራንቶች፣ እዛ አካባቢ ያሉ ቤቶች በሙሉ ከባድ የሆነ ጉዳት ነው ያደረሰው፣ መኪናው ማለት ነው። አደጋው የደረሰባቸው ዜጎች በአካባቢው የእለት ተዕለት እንቅስቃሴ በማድረግ ላይ የነበሩ መሆናቸውን የገለጹት ኃላፊው ያልታሰበና ክልሉን ያሳዘነ ነው ሲሉ ይገልጻሉ። አይ መኪናው ውስጥ የነበሩ ዜጎች አይደለም። አብዛኞቹ የእለት ተዕለት እንቅስቃሴ ላይ ያሉ ናቸው እዛ አካባቢ ላይ እንቅስቃሴ በሚያደርጉበት ሻይ ቡና የሚል ሌሎች ባጃጅ የሚሸፍሩ አካላት ላይ ነው እንዳለ የወጣው መኪናው ማለት ነው እንጂ ሌላ እንትን አልነበረም። ያው ያልታሰበ ክስተት ነው። ኖርማሊ እንደዛም ይሆናል ተብሎም የተጠበቀ ነገር አልነበረም። እንዲህ ይህንን እንግዲህ ምንም ማድረግ አይቻልም። ማጥናናት ነው እንግዲህ የክልሉ ማህበረሰብ በጣም ነው በከፍተኛ ሁኔታ ነው ትናንት ሐዘን የተሰማው የክልሉ መንግስት አጠቃላይ ማህበረሰቡ አካባቢው ደረጃውን የጠበቀ የአስፋልት መንገድ የተገነባለት ነው ችግሩ ከፍሬን ጋር የተገናኘ ብቻ ነው ያሉት ኃላፊው፣ በአካባቢው የደረሰውን ከባድ የትራፊክ አደጋ ተከትሎ የመተከል ዞን የሶስት ቀናት የሀዘን እወጀ አድርጓል ብሏል። በመጨረሻም ኃላፊው በደረሰው አደጋ የክልሉ መንግስት ጥልቅ የሆነ ሐዘን ተሰምቶታል ሲሉ አደጋው ለደረሰ ባቸው ዜጎች ቤተሰብና ለአካባቢው ማህበረሰብ መጽናናትን ይመኛለን ብለዋል። በጀቶችን ተቋማት ወጪ ቆጣቢ አሰራሮችን በመከተል መጠቀም እንዳለባቸው የህዝብ ተወካዮች ምክር ቤት ገለጸ። በህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ተቋማት ወጪ ቆጣቢ አሰራሮችንና አማራጮችን መጠቀም እንዳለባቸው ገልጿል። ቋሚ ኮሚቴው ይህን የገለጸው የኢትዮጵያ አገራዊ ምክክር ኮሚሽን የኢትዮጵያ ፕሬስ ድርጅትና ምርጫ ቦርድ የ2018 በጀት ዓመት የበጀት እቅድ ላይ በተወያየበት ወቅት መሆኑን አሻም ለመረዳት ችላለች። የቋሚ ኮሚቴው ሰብሳቢ ደሳሌ ወዳጄ ስራዎችን ወጪ ቆጣቢ በሆነ መንገድ ማከናወንና አማራጮችን መጠቀም አስፈላጊ መሆኑን ገልጸዋል። የቋሚ ኮሚቴው ምክትል ሰብሳቢ አብርሃም አለማየሁ በበኩላቸው ቅድሚያ የሚሰጣቸው ተግባራት በመለየት ማስቀመጥ እንደሚገባ ገልጸዋል። በተጨማሪም ከበጎ አድራጎት ተቋማት ሊገኙ የሚችሉ የበጀት ድጋፎችን በእቅዱ ማመላከት አስፈላጊ መሆኑን የቋሚ ኮሚቴው አባላት መጠቆሙን አሻም ከህዝብ ተወካዮች ምክር ቤት ያገኘችው መረጃ ያመላክታል። የየተቋማቱ የስራ ኃላፊዎች ያስፈልጋል ያሉትን የበጀት መጠንና ምክንያት ለቋሚ ኮሚቴው ያቀረቡ ሲሆን ካቀረቧቸው ምክንያቶች ውስጥ ስራዎችን በስፋት ለማከናወን ከማቀድና ዲጂታላይዜሽን ጋር በተያያዘ መሆኑን ጠቁመዋል። በቀጣይ በቋሚ ኮሚቴው የተሰጡ አስተያየቶችን መሰረት በማድረግ የበጀት እቅዱን አስተካክለው እንደሚመለከቱ ደግሞ ገልጸዋል። የሜትሮሎጂ ትንበያ መረጃን ተአማኒነት ዘጠና በመቶ ጨምረናል ሲሉ የውሃና ኢነርጂ ሚኒስትሩ ሀብታሙ ይተፋ ገለጹ። በመጪዎቹ አራት ወራት ኢትዮጵያ ጨምሮ የአፍሪካ ቀንድ ሀገራት ከመደበኛ በላይ የዝናብ ስርጭት እንደሚኖራቸው ተናግረዋል።

በምስራቅ አፍሪካ በየነ መንግስታት የአየር ጠባይ ትንበያና ትግበራ ማዕከል የተዘጋጀው ሰባኛው የአየር ንብረት ፎረም በመዲናችን አዲስ አበባ እየተካሄደ ሲሆን ከአየር ንብረት ለውጥ ጋር በተያያዘ ቅድመ ማስጠንቀቂያ ስራዎች ላይ ያሉ ክፍተቶችን ለመሙላት ምን መደረግ አለበት በሚል መሪ ቃልም እየተካሄደ ነው የሚገኘው። በፎረሙ በምስራቅ አፍሪካ የሚገኙ ሀገራት ከአየር ንብረት ለውጥ ጋር ተያይዞ ከሚሰሩ መንግስታዊና መንግስታዊ ያሉ ተቋማት እንዲሁም የአየር ንብረት ተመራማሪዎች ተገኝተዋል። ፎረሙን በንግግር የከፈቱት የውሃና ኢነርጂ ሚኒስትሩ ሀብታሙ ተፋ ሲሆኑ ሀገራችን ኢትዮጵያ በአየር ንብረት ዘርፉ የተለያዩ ስራዎችን እየሰራች እንደሆነ ገልጸው በተለይም በቅድመ ማስ ማስጠንቀቂያ ስራዎች ዙሪያ በቴክኖሎጂ ታገዘና ታማኒ መረጃ በአየር ንብረት ተጽዕኖ ስር ላሉ ማህበረሰቦች ለማድረስ እየተሰራ እንደሆነ ተናግረዋል። እንደሚታወቀው እንደ ሌሎች ጎረቤት ሀገራት ኢትዮጵያ በተለያዩ ክፍሎች በድርቅም ሆነ በጎርፍ ትጠቃለች። በመሆኑም ለትንበያችን መረጃ አስፈላጊ ስለሆነ መንግሥታችን ለዘርፉ ቅድሚያ ሰጥቶ ሲደግፍ ቆይቷል። ትክክለኛ መረጃ ባገኘን መጠን የበለጠ ደህንነታችን እየተጠበቀ ነው። ደህንነታችን በተጠበቀ ቁጥር ደግሞ ማህበረሰባችንንም መጠበቅ እንችላለን። ነበርስ አዝዌል በአየር ንብረት ለውጥ ዙሪያ ትኩረት ተሰጥቶ ከሚሰራባቸው ስራዎች መካከል ተአማኒ መረጃ፣ የመረጃ ልውውጥ መድረክና ምላሽ የመስጠት ዝግጁነት እንደሆነ ሚኒስትሩ ጠቁመዋል። በዚህ መሰረት ባለፉት ዘጠኝ ወራት የመረጃ ተአማኒነታችን በዘጠና በመቶ ጨምሯል ብለዋል። የአየር ንብረት ትንበያችን ይበልጥ ተአማኒ በሆነ ቁጥር የግብርናው፣ የጤናውና ሌሎችም ዘርፎች ከአደጋ መጠበቅ እንደሚቻል የገለጹት ሚኒስትሩ ከቅርብ ጊዜያት ወዲህ ኢትዮጵያን ጨምሮ በምስራቅ አፍሪካ የሚገኙ ሀገራት የተፈጥሮ አደጋዎች እያስተናገዱ ሲሆን በዚህም የግብርናው ዘርፍ የመጀመሪያው ተጎጂ ነው ብለዋል።

የትንበያ ተአማኒነታችን በዘጠና በመቶ ጨምሯል። ተአማኒነታችን ከጨመረ ደግሞ የግብርናው ና ሌሎች ዘርፎች የደህንነታቸው የተጠበቀ ይሆናል። ቀጠናችን በሚሊዮን የሚቆጠሩ ሰዎችን ህይወት የጎዱ የተለያዩ ያልተጠበቁና የከፉ ድርቅና የጎርፍ አደጋዎችን አስተናግዷል። ግብርና፣ ምግብ ዋስትና፣ የውሃ ሀብት፣ ቱሪዝም ና ጤና የአየር ንብረት ተለዋዋጭነት ና ለውጥ ያሉታዊ ተጽዕኖ ያሳደረባቸው የተወሰኑ ዘርፎች ናቸው። ቱሪዝም

አሁን ባለው ተለዋዋጭ የአየር ንብረት ሁኔታ ውስጥ የአየር ንብረት መረጃ ታላቅ ሚና የማይካድ መሆኑን ያነሱት ደግሞ የኢትዮጵያ ሜትሮሎጂ ኢንስቲትዩት ዳይሬክተር የሆኑት ፈጠነ ተሾመ ሲሆኑ ኢንስቲትዩቱ በአየር ንብረት ለውጥ ላይ ተደራሽ መረጃ ለሕብረተሰቡ ለማድረስ እየሰራ እንደሆነ ገልጸው ላለፉት ሰላሳ ስምንት አመታት የሜትሮሎጂ ኢንስቲትዩቱን ለማዘመን መንግስት መሰል ፎረሞችን ጨምሮ የተለያዩ እገዛዎችን ሲያደርግ እንደቆየ አስታውቀዋል። ኢትዮጵያ የአየር ንብረት ተጽዕኖ፣ ድርቅ፣ በረሃማነትና ተዛማጅ አደጋዎች ላይ በትኩረት የሚሰራው የምስራቅ አፍሪካ በየነ መንግስታት በምህጻሩ ይጋድ መስራች ሀገሮች መካከል አንዷ መሆኗን ያነሱት ደግሞ የምስራቅ አፍሪካ በየነ መንግስታት ምክትል ጸሐፊ የሆኑት መሀመድ አብዲ ዋሪ ሲሆኑ ያሳለፍነው የፈረንጆች ዓመት በተለይ ተጋላጭ በሆኑ አካባቢዎች የተከሰቱ የተለያዩ የተፈጥሮ አደጋዎች ቀድሞውንም ሲያስጨንቀን የነበረውን ተጽዕኖ አባብሰውታል ብለዋል። ኦፍን ፎሎውድ ባይ ክሩወል አይሮኒ ኦፍ ኔቸር ኦፍ ኤክስትሪም ፍላትስ ዳት ዲስፕሌስ ሞስት ቨልነራብል የከባድ ጎርፍ የተፈጥሮ አስከፊ መዘዝ ሲሆን ይህም በጣም የተጋለጡትን በርካቶችን ያፈናቀለ ነበር። ይህም በአጠቃላይ ማህበራዊ፣ ኢኮኖሚያዊ ልማት ላይ ትልቅ አንድምታ ያለው ነው። የ2020-2024 ዓመት ብቻ ያልተቋረጠ የድርቅ የጎርፍ አደጋዎች ቀድሞውንም የነበሩትን ውስን ሀብቶችና አሁን የምንታገለውን ተግዳሮቶች ይበልጥ ያሟጥጠ ነው unprecedented droughts, floods across the region, straining the already limited resources. and the challenges that we are already grappling with. ቀጣዮቹ አራት ወራት ኢትዮጵያን ጨምሮ ለአብዛኞቹ የምስራቅ አፍሪካ ሀገራት የምርት ወቅት መሆኑን ያነሱት በምስራቅ አፍሪካ በየነ መንግስታት የአየር ንብረት ለውጥ ተመራማሪ የሆኑት ትጥቄ ካሳ በበኩላቸው ከአባይ ግድብ የውሃ ሙሌት ጋር በተያያዘም ወቅቶቹ ትልቅ ተጽዕኖ እንዳላቸው ገልጸዋል። የክረምት ወቅት የምንለው ከሰኔ እስከ መስከረም ያለው ወቅት በጣም አስፈላጊና ብዙ የግብርና እንቅስቃሴዎች የሚካሄድበት ወቅት ነው፣ በኢትዮጵያም፣ በሱዳን፣ በደቡብ ሱዳን እንዲሁም በጅቡቲ እና በኖርዘርን ሶማሊያ እና ይሄ ወቅት በጣም የምርታማ ወቅት ነው እና እኛ የምንሰጠው ምልከታ ወይ ትንበያ የተለያየ መረጃዎችን በመሰብሰብ የተለያየ ዳታዎችን በመጠቀም ነው ጄኔሬት የተደረገው እና ትንበያው የሚያሳየው በዚህ በክረምት ወቅት በተለይ የክረምት ወቅት ወቅታቸው በሆኑባቸው አካባቢዎች ከመደበኛው በላይ የሆነ የዝናብ እንደሚጠበቅ ትንበያው ያሳያል። ከተለያዩ ግድቦች በተለይ ደግሞ ከአባይ ግድብ ጋር ተያይዞ ውሃ ለመሙላት የግድቡን ለመሙላት ትልቅ የሆነ አዎንታዊ አስተዋጽኦ ይኖረዋል። ስለዚህ ይሄንን ምልከታ በመጠቀም አስፈላጊውን ዝግጅት በሁሉም የመንግስት አካላት ዝግጅት ማድረግ እንደሚያስፈልግ ነው ማመለክተው። ተመራማሪው ከመደበኛ በላይ የተተነበየው የዝናብ መጠን በተለይ ለግብርናው ዘርፍ ያለው ጠቀሜታ ጉል በመሆኑ መንግስታት በውሃ ኢነርጂና መሰል ዘርፎች ላይ የተሰማሩ አካላት በመመካከርና መረጃን በማጠናከር ቅድመ ዝግጅት ያስፈልጋል ብለዋል። በአሳለፍነው አመት በደቡብ ኢትዮጵያ ክልል ጎፋ ዞን ገዜ ጎፋ ወረዳ ኬንሾ ቀበሌ የተከሰተውና ከ250 በላይ ሰዎች እልፈት ሕይወት ምክንያት የሆነው የመሬት መንሸራተት አደጋን በሚመለከት አሁን ላይ ከተተነበየው የዝናብ መጠን አንጻር መሰል አደጋ እንዳይከሰት ምን መደረግ አለበት ለሚለው ጥያቄም ተከታዩን አስተያየት ሰጥተዋል። ጥሩ ጥያቄ ነው። ወደ ኋላ ተመልሰን ስናይ በባለፈው አመት በደቡባዊ ሀገራችን ክፍል የመሬት መሸራተት ማጋጠሙ ይታወቃል። ይህም የሆነበት ምክንያት የደቡባዊ ሀገራችን ክፍል በአመት ሶስቴ ዝናብ የሚያገኙ ቦታዎች አሉ እና በሶስቱም የዝናብ ወቅት ከመደበኛ በላይ የሆነ ዝናብ እየዘነበ ስለነበረ ያንን የመሬት መንሸራተት እንዲከሰት አድርጓል። ስለዚህ እንዲህ አይነት ነገሮች ሊከሰቱ ስለሚችሉ የሚመለከታቸው የመስሪያ ቤቶች ከሚመለከታቸው ባለሙያዎች ጋር በቅርበት በመወያየትና ና ቅድመ ዝግጅት ማድረግ እንደሚጠበቅ ነው ማሳስበው ነው። ከመረጃ ተአማኒነት አኳያም የምስራቅ አፍሪካ በየነ መንግስታት የአየር ንብረት ለውጥ ከሚመለከታቸው ከተለያዩ ዘርፎች ጋር በቅርበት በመስራትና መሰል ፎረሞችን በማዘጋጀት ተአማኒነትን ለማረጋገጥ እየሰራ እንደሆነም ባለሙያው ጠቁመዋል። ተመልካቾቻችን ለእለቱ ያዝንላችሁ ዜናዎቻችን ከማጠናቀቃችን በፊት በድጋሚ ርዕሰ ጉዳዮቹ እናስታውሳችሁ። መንግስት ከምሁራን የሚቀርቡ ሀሳቦችን ለመቀበል ዝግጁ መሆን እንዳለበት ተገለጸ። በጀቶችን ተቋማት ወጪ ቆጣቢ አሰራሮችን በመከተል መጠቀም እንዳለባቸው የህዝብ ተወካዮች ምክር ቤት ገለጸ። የሜትሮሎጂ ትንበያ መረጃን ተአማኒነት ዘጠና በመቶ ጨምረናል ሲሉ የውሃና ኢነርጂ ሚኒስትሩ ሀብታሙ ይተፋ ገለጹ። ከውጭ የደቡብ አፍሪካው ፕሬዝዳንት ስሪ ራማፎዛ ከዛሬ ጀምሮ በአሜሪካ ይፋዊ ጉብኝት እንደሚያደርጉ አስታወቁ። ተመልካቾቻችን ለዛሬ ለተሰኞ ግንቦት 11 ቀን 2017 ዓ.ም ያዝንላችሁ የአሻም የምሽት ዜናዎቻችን በዚሁ ተቋጭተዋል። ከቀሪ ፕሮግራሞቻችን ጋር ደግሞ መልካም ቆይታ እንዲሆንላችሁ እንመኛለን። የትኛውንም ዜናዎቻችን እንዲሁም ደግሞ ወቅታዊ ፕሮግራሞቻችን ለመከታተል የፌስቡክ፣ የቲክቶክ፣ የቴሌግራም ና የዩቲዩብ ቻናሎቻችን ላይክ፣ ሼር ና ሰብስክራይብ በማድረግ ቤተሰብ በመሆን እንደምትከታተሉን ከወዲሁ ለመጠቆም እንወዳለን። አሻም ለሁላችን!